ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮ ትጋብዛለሁ። መልካም ቆይታ። ቱርካን በቤቷ ቁጭ ባለችበት የሕመም ስሜት ይሰማታል። በመጨረሻም ሁሉ አንዳበስ እያደረገ ትጨነቃለች። ግራ ቢገባትም ስልኳን አንስታ ለሶመርም ትደውልለታለች። ይሁንና ግን ስትደውል ስልኳንም ያነሰው አልነበረም። በመጨረሻም ግራ እየተጋባች ሜሴጅም ለሶመር ትጽፍለታለች። ሶመር ማውራት አለብን እናንተ መነጋገር አለብ ብላ በጻፈችና ና በላከችበት ቅጽበት ውስጥ ስለምንድ ነው የምናወረው የሚል ሜሴጅም ወደ ስልኳ ውስጥ ይገባል። ዛሬ ቤታቸው በመጣው ጊዜ ብታናግረኝና ብታስጨርሴ ኖሮ የምታውቀው ነገር ነበር ምናልባትም በድጋ መገናኘትም ላይኖርብን ይችል ነበር፣ ነገር ግን ማወቅ ያለብህ ነገር አለ። ምንድን ነው የማውቀው እያለም ሜሴጁን ይልክላታል። ግራ እየተጋባች ምን ብላ መላክ እንዳለባትም እየተጨነቀች በመጨረሻ ቱርካን መናገር የምትፈልገውን መልእክት ትልክለታለች። በሌላ በኩል ልጁን ለማየት ሶመር ሚኔ ቤት ደርሷል። ላይኛው ክፍል በወጣበት የሶመርንም ስልክ ቱርካን የምትልከውን ሜሴጅ በሙሉ እያነበበችና ሜሴጅም ድጋሚ እየላከች የነበረችው ሚኔ ነበረች። ሚኔ ተጨንቃለች። ቱርካምን ብላ ትጽፋለች እያለች ስልኩንም እየደጋገመ ትመለከታለች። በመጨረሻም አንድ መልእክት ወደ ሶመር ስልክ ላይ ይገባል። የገባው መልእክትም ጸንሻለሁ የሚል ነበረ። እርጉዝ ነኝ የሚለው ሜሴጅ ካነበበች በኋላ ሚኔ ሰውነቷ በሙሉ ይንቀጠቀጣል። በመጨረሻም ስልኩን እየነካካች ከላይኛው ክፍልም ሶመር ሲመጣ ስልኩንም ለጠረጴዛው ላይ አስቀምጣ እየተደናገጠች ሶመርን መጠበቅ ታስመስላለች። ሶመር ህፃኗን ታቅፎ ኪራዝን ይዞ ወደ ታች እየተራመድ ይደርሳል። ሚኒ ተረብሻለች። የምትዝ የምትጨብጠውን አጥታለች። ግራዝ ትኩሳት አለባት። ከዚህ በተጨማሪ ደግሞ ጉንፋን አይቀርም። ስለዚህ መሄድ ይኖርብናል። ወደ ሆስፒታል ሄደን ማሳከም አለብን። ሚኔ ምንም ችግር የለም፣ ሶመር በጣም ደስ ይለኛል። አብረን እንሄዳለን። የሚያስፈልጋትን ነገር ይዤ እመጣለሁ። እስኪ ቆይ ቼክ ላድርጋት። ትኩሳቷ እኮ ጨምሯል እያለ እየተራመደ ወደፊትም ሄደት ሲልላት በመጨረሻ ስልኳን አንስታ እየደወለች ወደ ላይ ትወጣለች። በሌላ በኩል ጸንሻለሁ የሚለውን መልእክት የላከችው ቱርካን የሶመርን ምላሽ ብጠብቅም ምንም አይነት ምላሽ ስላላገኘች እየተናደደችም ስልኳን መሬት ላይ ትወረውራለች። በመጨረሻ ሶመርና እንዲሁም ደግሞ ሚኔ ኪራዝን ይዘው ሆስፒታል ይደርሳሉ። ጋዜጠኞቹ ቦታው ላይ እነሱን ሲመለከት ካሜራቸውን ያዘጋጃሉ። ሶመርና እንዲሁም ደግሞ ሚኔ ከኪራዝ ጋር ወደ ሆስፒታል እየተራመዱ ባለበት የደወለችላቸው ጋዜጠኞች መምጣታቸውን በአይኖቿ ስትመለከት ሚኔ በጣም ደስ እያላት ጋዜጠኞቹን በፍጥነት እነ ሶመርን ይከቧቸዋል። ልጁን እንደታቀፈ ምንድን ነው እሱ ምንድን እያደረጋችሁን ያላችሁት እያለም ይደናገጣል። አቶ ሶመር በጣም ደስ የሚል ትዳር እንዳለ እና ቆንጆ ልጅ እንዳገባ እናውቃለን ነገር ግን አሁን የምናየው ነገር አዲስ ነገር ነው ከዚህ በተጨማሪ ደግሞ የማንን ልጅ ነው የታቀፍከው አንተ የምናውቃ ሴት አደለችም ከጎን ያለችውም የማ ልጅ ነች እጭ ይቺ ልጅ ነች ነገሮችን ለማጥራት ያመችን ዘንድ አቶ ሶመር እስኪ መናገር ያለብህን ነገር ተናገር ስለ ህይወትህ ከማን ነው ይህች ልጅ ሁላችሁ ተረጋጉ ተረጋጉ ጓደኞች ልጅ የታመመብኝ ነው ወደ ሆስፒታል የመጣሁት ጉንፋን ይዟታል ትኩሳቷም ጨምሯል መሄድ ይኖርብኛል እያለ ገፋ እያደረጋቸው ሲሄድ ባለቤትህ ከጎን የለችም ወይዘሮ ቱርካን የለችም ከጎን ምንድነው እሱ የተፈጠረ ነገር አለ ሰምታችሁ፣ መጀመሪያ ታላቅ የሆነ ፍቅር ነበረ በማላቸው የነበረው አቶ ሶመር ከጎኔ ያለች እሷ እንደምናየው ምንድን ነው እሱ የተፈጠረ ነገር አለ ንገረን እባክህ። የኔና የቱርካን የህይወት መስመር ለጊዜው ተለያይቷል። ነገር ግን በመጨረሻ እኔና እሷ መስማማታችን አይቀርም የሚለውን ቃል ሲያወጣ ሚኔም በጣም ትበሳጫለች። በዚህ ዓለም ላይ አንድ ፍቅርና አንድ ሕጻን ልጅ ነቻለች። ከፈቀዳችሁልኝ ማለፍ እችላለሁ እያለም እየተራመደ ይሄዳል። ሚኔም ትከተላለች። ጋዜጠኞቹንም ስትመለከት በድጋሚ ፈገግ እያለች ታያቸዋለች። በሌላ በኩል ሩቻያን በጠዋት ይህንን ናስሪን ቤት ደርሳለች። ሰላምታ ከተለዋወጡ በኋላ አቶ ሳዲክ አለ እያለ እያለችም ሩቻያን ትጠይቃታለች። አለው፣ እቤት ነው ያለው። ሳዲክም ወደ በር ወጣ ይላል። እንኳን ደና መጣሽ ሩቻያን። አመሰግናለሁ አቶ ሳዲክ። ለምንድነው እሱ ወደ ውስጥ ማትገቢ ሩቻያን? እያለችም ናስሪን ትጠይቃታለች። አንድ ሰው እ መጥቻላችኋለሁ እሱን እ ነው የምገባው። እያለችም ደሪያን ትጠራታለች። ደሪያ በሩ ላይ ትመጣለች። ናስሪንና እንዲሁም ደግሞ ደሞ ሳዲክም ይደነግጣሉ። ናስሪንም ትናገራለች ደሪያ። በሌላ በኩል አዲሱን ስራዋን ቱርካንም እየሰራች ከሰዎች ጋርም እየተዋወቀች ነው። ቱርካን እባላለሁ አይ ይባላለሁ። እኔ እንኳን ደህና መጣሽ። እስማኤል እባላለሁ፣ እንኳን ደህና መጣሽ። በእውነት በጣም ነው ደስ ያለኝ ከእናንተ ጋር በመታወቂ በጣም ደስ ብሎኛል። አመሰግናለሁ። አለቃውም ይናገራል። ቱርካን፣ በድጋሚ ስለ ጎበኘሽን እኛም ደስ ብሎናል። አመሰግናለሁ። ለአንድ ወር ያክል እንግዲህ ልክ እንደ ሰልጣኝ ስራውንም በደንብ እስከምታውቂው ድረስ የሙከራ ጊዜ ይሆናል። በመጨረሻ አለቃችን ሲመለስ ደግሞ ስራሽን አይቶ ይወስናል። ብቁ መሆንሽ ከተረጋገጠ በኋላ ቋሚ ሰራተኛ ትሆኛለሽ። ፈጣሪ ያውቃል እንግዲህ። አመሰግናለሁ። መጀመሪያ ቡና ጠጪ፣ አረፍ በይ። ከዛ በኋላ ስለ ስራው እናወራለን። ስራውንም ያሳዩሻል እነዚህ ባልደረቦች እስኪ አገልግሏት የመጀመሪያ ቡና አምጡላት። በእውነት በጣም የማመሰግናችሁ። በዚህ መሃልም አንደኛው አስተናጋጅ የሚመጣና አለቃው ጋር እንደደረሰ ቱርካን መረከተ ላይ እንዳለች ጋዜጣውን አምጥቷል ልጁ። የት ጋር አስቀምጣቸው እነዚህ የሚነበቡ ጋዜጠኞች፣ አንጣው እስኪ አንጣው እያለም አለቃቸው መቀበል ይጀምራል። የመጀመሪያው ገጽ ላይ ሲመለከት ጋዜጠኞች ያወጡት መረጃ ስለ ሶመርና ስለ ቱርካን መለያየት ነበር። አስደንጋጭ ዜና፣ ሶመርና ቱርካን ተለያይተዋል። እጅግ የሚያስቀና ፍቅር የነበራቸው ሶመርና ቱርካን በመጨረሻም በመለያየት ተቋጭቷል፣ የሚልም ርዕስ ተሰጥቶታል። ይህን ያልተመለከተችው ቱርካን ቤቱን፣ እንዲሁም ደግሞ የምሰራበትን ሁሉ እያየች በጣም ደስተኛ ሆናለች። አለቃዋ ይህን ሲመለከት እየደነገጠ እሷንም ሲያያት፣ ግራ እየተጋባች እሱንም ትመለከተዋለች። ምንድን ነው እሱ የተፈጠረ ነገር አለ። ጋዜጣውኑም ይዞ ለሷ ያሳያታል። ጋዜጣውን እያየች እንዲሁም ደግሞ ሶመርን እያየች በጣም ትደነግጣለች፣ በጣምም ትናደዳለች። ያየችውን ማመን ይከብዳታል። ጋዜጣው ላይ ሶመር ኪራዝን ታቅፎ እንዲሁም ደግሞ ሚኔም ከጀርባው ነበረች። ይህን ስትመለከት መቋቋም ያቅታታል፣ እንባዋም ይቀድማታል። በመጨረሻም ወደ መታጠቢያ ክፍል ሄዳ እያለቀሰች ፊቷንም ቱርካን ትታጠባለች። በሌላ በኩል አዲሱ የስራ ባልደረቦቿ አስተናጋጆቹም ጋዜጣውን እያዩ በጣም ለቱርካን እያዘኑ፣ እንዴት ነው እንደዚህ የሚያደርጋት? በጣም ሀብታም ነው። በጣም ብዙ ብር ያለው ሰው እኮ ነው። ቤተሰባቸው በሙሉ ሀብታም ነው። እንዴት ነው እሱ እዚህ አስተናጋጅ ሆና እንድትሰራ ምንም አይነት ገንዘብ ሳይሰጣት የትም የሚጥላት? ይችን የመሰለች ቆንጆ እንዴት ሲለያዩ ገንዘብ አይሰጣትም? አለቃቸውም ይቆጣቸዋል። ወደ ስራቸው ተመለሱ፣ እናንተ ምንድነው የምታወሩት? ቱርካንም እንደተመለሰች ወይዘሮ ቱርካን፣ አሁን ደህና ነሽ? የምናገዝሽ ነገር አለ? ምንም አያስፈልግም፣ አመሰግናለሁ። ምንም አልፈልግም። ነገር ግን ለመረጋጋት ቢያንስ ሁለት ሰዓት ያስፈልገኛል፣ ሁሉን ነገር ለማስተካከል ወደ ቀድሞ ለመመለስ። አሁን ጥሩ ስሜት ላይ አይደለሁም። ምንም ችግር የለውም ቱርካን፣ ጊዜው ሰጂ መሄድ ትችያለሽ፣ ፈቅጄልሻለሁ። በጣም ነው የማመሰግነው በእውነት። ጋዜጣውንም በእጇ ይዛ እየተበሳጨች ወደ ውጭ ለመውጣት ስትዘጋጅ ከውጭ ከሴልቹክ ጋር ሆኖ ሶመርም መኪና ውስጥ ሆኖ እየጠበቀ ነበር። እርግጠኛ ነህ እዚህ ሬስቶራንት ነው የምትሠረው? እዚህ ነው አሁን ስራ የጀመረችው፣ እዚህ ነው ወንድሜ፣ ገና መጀመሪያዋ ነው። ገና አንድ ቀን ይሆናት። በመጨረሻም ልብሷን ቀይራ ቱርካን ስትወጣ ሶመርም ይመለከታታል። ከመኪና ወጥቶም ቱርካን ቱርካን እያለ ሲጣራ ዞር ብላ ስትመለከት ሶመር ነበር። እምበዋንም ጠረቅጠረቅ እያደረገች እዚህ ነው ስራ የጀመርሽው? እዚህ ልትሰሪ ነው አሁን? አዎ እሰራለሁ። ምን አገባ ምንድን ነው የምትናገሪው አንቺ እኮ አሁንም ቢሆን ሚስቴ ነሽ ህጋዊ ሚስቴ እኮ ነሽ እንደዛ ነው እኔ ህጋዊ ሚስት ነኝ እያለችም ጋዜጣውን ደረቱ ላይ ትወረውረለታለች ጋዜጣውንም መመልከት ይጀምራል አሳፋሪው ፍቺ ታላቁ ፍቅር በፍቺ ተፈጸመ የሚለውን ካነበበ በኋላ ይደነግጣል እየቀፈፋትም ከፊቱ ዞርያ ላይ ትራመዳለች እጇን ያዝ እያደረገ ያስቆማታል ይውልሽ እኛ ስለ ጋዜጣው አይደለም ከዚህ በተጨማሪ ደግሞ የሶመር ሚስት አስተናጋጅ ሆና ተቀጠረች የሚለውን መስማት አልፈልግም ይሄ በክብሬ ላይ መምጣት ነው ምንድነው ክብር ያንተ ክብር ምንድነው ነገር ምን ነካልን? ያስተናጋጅ በሆነ እንደተለያየም በጋዜጣ ሳውጅሃል አይደለም እንዴ? ይኸውልሽ፣ ተወደደም ተጠላም እዚህ መስራት የለበሽም። እዚህ አሰሪም። ልቀቀኝ እጄን። አሁን ክብረህን የምትፈልግ ከሆነ እጄን ልቀቀኝ። ብቻዬን ተወኝ። በፍጹም ያጠገብ እንዳትመጣ። ስላንተ ማሰብም ሆነ ማየትም እራሱ አልፈልግም። ተወይ ብያለሁ። ልኖርበት ልቀቀኝ ብያለሁ። እጄን ልቀቀኝ። እዚህ አሰሪም እያልኮች ነው። ሴልቹክም ግራ እየተጋባ ሶመር ጋር ጠጋ እያለ ሶመር ተረጋጋ ባክህ፣ ሰዎች እየተመለከቱ ነው። ይበቃል፣ ይበቃል፣ ና እንግባ ወደ መኪና በዚህ ጣልቃ አትግባ አንተ ደሞ ዞር በል ወንድሜ፣ ወንድሜ ሰዎች እየተመለከቱ ነው፣ የባሰ ነው። ተረጋግተ ታወራታለ በሌላ ጊዜ ተዋት፣ በቃ እያለም እየደጋግፈ ሶመርም እየተናደደ ወደ መኪናው ይሄዳል። እሷም ወደ ቤቷ ትሄዳለች። በእርግጠኝነት የሆነ ነገር አለ። እንደዚህ እያደረገችውማ የሆነ ችግር ስላለ ነው። ጋዜጣ ላይ ስለወጣ አይደለም ይሄ ስም፣ ጋዜጣ ላይ ስለወጣ አይደለም እንደዚህ ይሁን ይችላል። ተረጋጋ፣ ተረጋጋ ሶመር፣ ለማንኛውም ቁጭ ብለን እናወራለን። ወደ መኪናው ስገባም እያየ ወዴት ትሄደች ነው ደግሞ አሁን? እንከታላት፣ ሲልቹ እንከታላት፣ የት ነው የምትገባው? እየተባባሉ በሌላ በኩል እነሳዲክ ቤት ውስጥ

ናስሪን ሳዲክ፣ ደሪያም ብትሆን ተከፍታለች፣ ሀሳቧን ስላልተቀበላችኋት ተናዳለች። እሷም እኔ ሁለቱንም ሙስጠፋንም እሷንም አውርቻችኋለሁ። ልጆች እንደሆኑ ያው ይታወቃል። በእርግጥ ስህተታቸውን ደግሞ አምነዋል። ናስሪንም ትናገራለች፣ ሩቺያን፣ አንቺ እንዳሰብሽው ቀላል አይደለም። ለሰሩት ስራ ይቅርታ ማድረግ እንደዚህ ቀላል አይደለም። ይገባኛል፣ ናስሪን። ይኸውልሽ፣ ደሪያ እኮ እጅግ የተማረች ልጅ ነች፣ ብልጥ ነች። እቺ ልጅ ባትሆን ኖሮ እኔ በፍጹም እሷን ወክዬ ለማስታረቅ ከእናንተ ጋር አልመጣም ነበረ። ጎበዝ ልጅ እንደሆነች ስለማወቅ ነው። ከዚህ በተጨማሪ ደግሞ ባደረገችው ነገር ተጸጽታለች። ልጃችሁ ነች። ወደ ከፊትም ትልቅ የሆነ ጣፈንት አላት። ትምህርቷንም ገና በደንብ አልጨረሰችም። በዚህ ሁኔታ ውስጥ ሆና ከእናንተ ጋር ተጣልታ ማይሆን ነገር ውስጥ መግባትም የለባትም። ለልጅቷ ማሰብ አለብን። ናስሪን ይኸውልሽ። ምን እያልሽ ነው? ሩቺያን እንዴት አመኘ ነው አሁን ይች ልጅ ምልካት። ከዚህ በኋላ ወደ ሌላ አገር እንድትማር እንዴት አድርጌ ነው ምልካት። ይህን ሁሉ ነገር እያደረገች ጭራሽ እየኮፈለለች ከወንድ ጋር ተረጋጊ። ናስሪን እናት እኮ ነሽ። ተረጋጊ። ሳዲቅም ይናገራል። እሺ ሩቺያን አዳምጪኝ። ይኸውልሽ እኛ ሁልጊዜም ቢሆን ልጆቻችንን እናምናለን። የምንችለውን ሁሉ በአቅማችን ያለውን ነገር ሁሉ የተለያዩ እድሎችን እንዲሞክሩ እንፈቅድላቸዋለን። ነገር ግን አሁን እየተደረገ ያለው ነገር ሁሉም ነገር እየተምታታ ነው አቶ ሳዲቅ እንደዚህ አትሆን ደር አኳዝናና እንዲሁም ደግሞ የሰራችሁን ስተት አምናን የመጣችሁ ይህን ሁሉ ካላመነች ለምን ትመጣለች እናንተ ጋር ብላችሁ ታስባላችሁ። ናስሪንም ደሪያ ላይ ያየችውን ቀለበት ደሪያ፣ እሱን ቀለበት አውልቂው እያለችም ትናገራለች። ደሪያም ግራ እየተጋባች ማየ በመጨረሻም ሩችያን በምልክት ቀለበቱን እንድታወልቅ ትነግራታለች። ቅር እያላትም ቢሆን ደሪያ ቀለበቱን ታወልቃለች። አሁን ወደ ክፍልሽ ግቢ፣ በቃ ደሪያ ወደ ክፍልሽ ግቢ እያለችም ናስሪን ትናገራለች። በመጨረሻም ተስማም ደሪያ ወደ ክፍሏ ትገባለች። ሩችያንም ትናገራለች። ይገባኛል ያደረግሽው ነገር ደግሞ ትክክል ነው ናስሪን። ለእኔም ቢሆን ቀላል አይደለም። ተወደደም ተጠላም ሙስጠፋ የኦዛሬ የባለቤቴ ልጅ ነው። በእርግጥ እዚህ የመጣሁት እኔ ሙስጠፋ ሃይማኖ ክያ አይደለም፣ ለሱ ልከራከርም አይደለም። ነገር ግን ነገሮችን እንደዚህ ቀዝቀዝ አድርገን ካላየናቸው ችግር ይመጣል፣ ለቤተሰብ ቀውስ ይመጣል። ለዛ ነው የመጣሁት። የባሰ ጫና ብታደርሱባቸው እነዚህ ልጆች ላይ እነሱ እንደሆነ መፈላለጋቸው አይቀርም። ምን እያልሽ ነው ሩጫን? እኛ ዝም ብለን ማየት አለብን እንዴ? ትንሽ ቀን እንኳን አብሮ ሳይቆዩ በፍጥነት ወደ ትዳር ወደ ጋብቻ እንዲሁም ደግሞ ወደ ሰርግ እኮ ነው እያሰቡ ያሉት ምንም ነገር ሳያማክሩ። ይኸውልሽ ሩችያን፣ ለማንኛውም የኔ ልጅ በፍቅር መውደቋን አይደለም የጠላሁት እኔ አባቷም ቢሆን በፍቅር መውደቋን አይደለም የጠላው ማፍቀሯን አይደለም ተፈጥሯዊ ነገር እንደሆነ በደንብ እናውቃለን ሩችያን። ነገር ግን የማይሆን ሰው ለእሷ የማይሆናትን ሰው ከመረጠች ዝም ብለን መቼም እናትና አባት ተብለን ቁጭ ብለን አናይም። ሳዲቅም ይናገራል። እኔ እንደ አባትነቴ ልጆችን ከልጅነታቸው ጀምሮ ለመረዳት ሁል ጊዜም ቢሆን እጥራለሁ። ተቆጥቻቸው እንኳን በደንብ ተቆጥቼ ራሱ አላቅም። እኛ ቤተሰባችን ፍቅርን የሚያበረታታ፣ ክብርን የሚያበረታታ ቤተሰብ ነው ያለኝ። ፍቅርን እንወዳለን። ነገር ግን ያ ልጅ ወደ ልጅ ህይወት የገባበት መንገድ እንዲሁም ደግሞ ያሉበት ሁኔታ በፍጹም ለእኛ ቤተሰብ የሚመጥን አይደለም። ከእኛም የተለየ ምላሽ ባትጠብቁ መልካም ነው። ሩችያን ይሄውልህ፣ ተመልከት። አቶ ሳዲክ፣ እኔ በራሴ በማየው ከሆነ ሙስጠፋ ለደርያ መጥፎ ነገር ይዞ ይመጣል ብዬ አላስብም፣ በመጥፎም ያስባታል ብዬ አላስብም። መጥፎ ነገር ለማድረግ ብሎ ከእሷ ጋር በፍጹም ግንኙነት አይጀምርም። እርስ በእርሳቸውም ቢሆን ልጆቹ ይተዋወቃሉ። ልጆች ናቸው ደግሞ፣ ዛሬ ያዩትን ነገር ነገ ይረሱታል። እናንተም ተረጋጉ፣ ሰከን ብላችሁ ማየት አለባችሁ ብላ ሩቻያን ስትናገር ሳዲቅም ተናዶ ጥሏቸው ይሄዳል። በሌላ በኩል ቱርካን ብር ለማግኘት ጌጣጌጧንም ያላትን ጌጣጌጥ እየሸጠች ነው። ወደ ጌጣጌጥ ቦታ በደረሰችበት ሶመርም ከርቀት ሆኖ ይመለከታታል። እኔ የምልህ ይህ ጌጥ ስንት ብር ያወጣል? ብዙም አያወጣም፣ ነገር ግን ትንሽ ገንዘብ ልታገኝበት ትችያለሽ። የሚያወጣውን ያክል ስጠይ፣ በቃ መሸጥ ነው የምፈልገው። ከውጭም ሆኖ ሶመር ይመለከታል። በሌላ በኩል ናስሪን በተቀመጠችበት ትኩስ ነገርም ለሩቻን እየሰጠች፣ ሩቻንም ትጠይቃለች። ከቱርካን ከልጅሽ ጋር አውርትሻል፣ ሰሞኑን አውርታችኋል ወይ? አዎ ሄጃ አናግሬያታለሁ አውርቻታለሁ። በዚህ ሁኔታ ውስጥ ሆና ብቻዋን ልተዋት መቼም አልችልም።

እሱስ ትክክል ነሽ፣ ትክክል ነሽ። እጅግ የሚያስጨንቅ ነገር ነው። እኔም በወን ግራ ገብቶኛል። ልጆቻችን እየተለያዩ ነው ያሉት፣ አንደኛዋ አተለያያ ለልጅሽ፣ አንደኛዋ ደግሞ እየጎበለለች ነው። ግራ የሚያጋባ ሰዓት ነው ያው፣ ምን ታረቂዋለሽ እንግዲህ፣ ሩችያን ያመጣውን ፈጣሪ ያመጣውን መቀበል ነው። ፈጣሪ ይመስገን፣ በመጨረሻም ደሪያ ስህተቷን አምና ወደ ቤት ተመልሳልኛለች። በጊዜ ብዛት ደግሞ ቱርካንም ተረጋጋለች። ልክ ነው፣ ልክ ነው ናስሪን። ነገር ግን ቱርካን በጣም የምታሳዝነች፣ በእውነት ሰዎች እንኳን ምን ይላሉ የሚለውን ነገር እንኳን አራሰበችበትም እኮ። ሩችያን፣ ስህተት የሚባል ነገር ሰርተሽ ታውቂያለሽ ግን በህይወትሽ እርግጥ ይገባኛል። እጅግ አስከፊ ሰዓት አንቺን ብትሆኝ እያሳለፍሽ ሩጫን እረዳሻለሁ። ነገር ግን ምንድነው? ታዲያ ምን እያልሽ ነው ያለሽው? ናስሬን ምንድነው የምትይኝ? ምን አጥፍቻለሁ? ናስሬንም ድምጿን ዝቅ አድርጋ ትናገራለች። እዶኑሽ ኮምፒውተር ላይ ቪዲዮ ላይ ይችሻለሁ ከሆነ ሰው ጋር ስታወሪ ነበረ ሩችያን ስለምን እያወራው ነበር አልገባኝም ወሬያችሁማ ስለምን መሰለሽ አቶ ኦዛር ትምህርት ያስፈልገዋል ትምህርት እሰጠዋለሁ እያልሽው ነበረ ያን የሚያሳይ መረጃ በካሜራ ተቀርጾ ተቀምጧል መረጃው አሁን ግን ያንን ነገር ባለቤትሽ ኦዛር ላይ የደረሰውን የጥቃት እንዲሁም ደግሞ የድብደባ ሁኔታ በፍጹም እንደማታውቂ ይሆንሽን ያለሽ። ኧረ ናስሪን እኔ በፍጹም አላውቅም፣ የምን ጥቃት ነው የምታወሪው? ሁሉም ነገር ግልጽ ነው። ይኸውልሽ ቪዲዮ ላይ በግልጽ ተቀምጧል። ሩችያን ከሆነ ሰው ጋር እያወራሽ ነበር። ግር የገባኝ ነገር ግን ሩችያን፣ አንቺ በባልሽ ቦዛር ጨክነሽ ያንን ሰውዬ ወደዛ አካባቢ ያመጣሹ አውቀሽ ነው ባልሽን እንዲያጠቀው እንዲደበድበው ያደረግሽው አውቀሽ ነው ወይ ተደራደረሽ ነው ወይ እያለ ስታፋጠጣት፣ ሩቸያን የምትይዝ የምትጨብጠውን ታታለች። ናስሪን፣ ምን እያልሽ ነው ያለሽው? እኔ እንዴት ባሌ ላይ እንደዚያ አይነት ነገር አደርጋለሁ? ይኸውልሽ ናስሪን፣ እኔ ከሰውየው ጋር ያወራሁት እንዲሁም ደሞ ያስጠራሁት ሴቪ ላይን ከዛ አካባቢ ዞር እንዲያደርግልኝ ብቻ ነው። እንዴት በባሌ ቸክኜ እንደዚያ አይነት አደጋ ደርሳለሁ? እኔ እንዴት እንደዚህ ታስቢያለሽ? ናስሪን፣ እኔም በጣም ነው የገረመኝ። ሩቸያን፣ እንዴት እንደዚያ አይነት ነገር ታረጊያለሽ? ሆስፒታል ምን ያክል እያለቀስሽና እየተጎዳሽ እንደነበር በደንብ አድርጊያ ይችሻለሁ። ምናልባትም ኦዛር የሆነ ነገርስ ቢሆን ኖሮ ህይወት ባይተርፍስ? ምንድን ያደረግሽው ሩቼ? ፈጣሪ ቅሪበልሽ በእውነት። በሌላ በኩል ሶመርና እንዲሁም ደግሞ ሴልጁክ መኪና ውስጥ ቁጭ ብለው የቱርካን ሁኔታ እየተከታተሉ ነው። እኔ በእውነት አላምንም ሴልጁክ፣ ጭራሽ ወደ ጠበቃ ጋር እኮ እየሄደች ነው ያለችው። ተረጋጋ ሶመር፣ እባክህ ተረጋጋ። እዛ አካባቢ እኮ ጠበቃዎች ብቻ አይደለም ያሉት፣ ምናልባት ሌላ ሰው ልታገኝ ይሆናል የመጣችው። በመጨረሻውም ጉዳዩን ጨርሳ ቱርካን ከቢሮም ስትወጣ በድጋሚ ከመኪና ወርዶ ሶመርም እየተከተለ ቱርካን እያለም ያስቆማታል። እየተሰላቸች ዞር ብላ እያየችው በድጋሚ እየተከታተልከኝ ቀይ ነው ማለት ነው። ምን እያደረግሽ ነው ያለሽው? ቆይ ወደ ጠበቃ ጋር እንደዚህ በፍጥነት ስሄድ ምንድን ነው እሱ አንተ የተጨነቅከው? ይኸውልህ ስለስምህ ነው አይደለም? ይኸው የፍቻችንን ነገር እኔ ሞልቻለሁ፣ ፈርም ያለው እንድንፋታ ክብርህና ስምህን ከዚህ በኋላ ከኔ ጋር አይገናኙም። የሶመር ሚስት እየተባልኩም ከዚህ በኋላ ምንም ነገር ብሰራ ማንም ሰው ያስጨንቅህም አያሸማቅቅህም። ሬስቶራንት ውስጥ የሶመር ሚስት ተቀጥራ እየሰራች አስተናጋጅ ነች ተብለህ በስምህ ማንም ሰው አይዘባበትበትም። ተገላገልግ በቃ። በጣም ይገርማል። በሆነ ቱርካን ይህንን ቀን እየጠበቅሽ ነበር ማለት ነው። በጣም ደስተኛ ነሽ አደለ? ከመጀመሪያው ጀምሮ ይህንን ነበር ምትፈልጊው አደለም? ይኸውልህ ሶመር፣ እኔ ይህንን ጉዳይ ከአንተ ጋር መፋታቱን ከዚህ ቀደም ባስብበት ኖሮ ይህን ያክልን የእናንተ አንቀጥልም ነበር፣ ባጭሩ ይቀጭ ነበር። ይህን የእናንተ ጉዳይ ምንድን ነው? ቆይ የሚያሩትሽ ለመፋታት ምንድነው የሚያሩትሽ? ንገሪ በፍጥነት ከህይወት ወጣሽ፣ ከዛ በኋላ ደግሞ የራስሽን ቤት ፈለግሽ፣ ከዛ በኋላ የራስሽን ስራ፣ ከዛ በኋላ ደግሞ ጠበቃ ጭራሽ ቀጠርሽ። የፈለግከውን ነገር ማለት ትችላለህ። እኔ ከህይወትህ እየወጣሁን ያለውት። ሶመር፣ አንተ ደስተኛ ሆነህ ከብቸኛዋ ፍቅረኛህና እንዲሁም ደግሞ ከብቸኛ ልጅ ጋር መኖር ትችላለህ። እኔም ደግሞ ኤውልህ ከልጅ ጋር ደስተኛ ሆኜ እኖራለሁ። አዎ፣ ደስተኛ ሆኜ ከልጅ ጋር እኖራለሁ። ምንም ነገር አልጨነቅም። ሶመር፣ ምን እያልሽኝ ያለሽ አልገባኝም። ምንድን ነው የምታወሪው? የምን ልጅ ነው የምታወሪው? ስለ ልጅማ ስነግርህ፣ ማርገዚን ስነግርህ አንተ ደስተኛ አልነበርክም። ጉጉትም አልነበረህም። ዝም ነበር ያልከው። አርግዣለው፣ ጸንሻለው ስልህ ምንም አይነት ምላሽ ሳሰጠኝ ዝም አልከኝ ሶመር። እኔ ካንተ አርግዣለሁ። በድጋሚ ጸንሻለሁ። ያንን ልጅ ደግሞ አንተ የምትፈልገው አይመስለኝም ከዚህ በኋላ አባትነት ግን ገፍተዋል። አንድ ልጅ ለማሳደግ ደግሞ እኔ አላንስም። ይኸውልህ ያንተን ምንም ነገር አልፈልግም። ልጄም በራሴ መንገድ ራሴው አሳድጋታለሁ። ልጄ ትወለዳለች። አባት ባይኖራትም ራሴ አሳድጋታለሁ እያለች ስትናገር የሰማውን ነገር ለማመን እየከበደው የቱርካንን ሆድ መመልከት ይጀምራል። አልገባኝም፣ በእውነት አልገባኝም። ቆይ አንድ ጊዜ፣ አንድ ጊዜ ጸንሻለሁ እያልሽ ነው ያለሽው? አርግዣለሁ እያልሽ ነው ያለሽው? ምን ለማለት ፈልገህ ነው ሶመር? ምንድነው እሱ? አዲስ ነገር የሆነበት? እየቀለድክ መሆን አለበት። በእውነት ለመጀመሪያ ጊዜ እንደሰማ ሰው ምንድነው እንደዚህ የምትለው? በእውነት እልሻለሁ ቱርካን፣ ለመጀመሪያ ጊዜ እኮ ነው እየሰማ ያለሁት መጸነትሽን። በምናውቃሉ ሶመር፣ ይበቃሃል። በእውነት መቀለድ ይበቃል። አሁን ዞር በልልኝ። ቱርካን፣ ቱርካን፣ ይኸው የትም አትሄጂም። ይኸውልሽ፣ ሁሉን ነገር ተናገሪ። ምንድን ነው የደበቅሽኝ? ሌላ ነገር ጭራሽ፣ ይህን ሁሉ ነገር ደብቀሽኛል። የአንቺ ማርገዝ እኔ በምንድን ነው የማውቀው? አንቺ ካልነገርሽኝ። ለምንድነው እሱ ሲያል ተናገርሽ? ለምንድን ነው የደበቅሽኝ? በእውነት እኔ ከዚህ በኋላ ቱርካን አላምንሽም እኔም ብሆን አላምነህም። ይኸውልህ ከዚህ በኋላ አላምነህም። ስልክህን አንጣ፣ ስልክህን አንጣ። ቆይ አሁኑኑ ስልክህን አውጣ። ግራ እየተጋባም ሶመር ስልኩን ለቱርካን ይሰጣታል። ይኸውልህ በጣም ብዙ ጊዜ ነበር የደውልኩልህ። ትናንት በጣም ብዙ ጊዜ ደውዬልሃለሁ። አንተ ግን ስልክህን እንኳን ለማንሳት ቀፎ ነበረ የኔ ስልክ ለማንሳት ፍቃደኛ አልነበርክም። አረ እኔ በፍጹም አንቺ የደወልሽውን ነገር አላየው ስልኬ ሲጠራ ጭራሽ አልሰማውም። መቼን የደወልሹ? ጭራሽ አንተ ምን አለብህ፣ ሳይለንት አድርገህ ስልክህን ቁጭ ታደርጋለህ። ከዛ አልሰማሁም እንዳትረብሽ ሰላምህን ትፈልጋለህ አይደለም? ይሄ ብቻ አይደለም። ይኸውልህ ሜሴጅም ልኬልህ ነበረ ስልክህን አላነሳስትል

እኔ ምንም አይነት ሜሴጅ አልደረሰኝም እያልኩሽ ነው ያለሁት። የደወልሽውንም በፍጹም አላየሁም። አንቺ ብትደውይ መልሽ ደውላለሁ፣ ሜሴጅም ብትጽፊ ጽፍልሻለሁ። ለምንድን ነው መልሽ የማልደውልልሽ? ቆይ እንዴት እንደዚህ ታስብኛለሽ? ስልኩ ላይም እሱ ስልክ ላይ ምንም አይነት የደወለችውን ነገር አላገኝ ስትለው እንዲሁም ደግሞ ሜሴጁን ምን ያጥፍታው ስለነበረ ስለሌለ በመጨረሻም ይሄው ተመልከት፣ እኔ ስልክ ላይ ተመልከት፣ ስንት ጊዜ እንደደወልኩ ሜሴጅ የላኩትም ሁሉ ተመልከት። የተጻፈው ሜሴጅ በሙሉም ሶመር ያነበዋል፣ በጣም ይደናገጣል። ምንድን ነው ቆይ አልገባኝም። ሲጀመር እኮ እኔ መልስ አልሰጠሁሽም አልጻፍኩልሽ ማን የጻፈልሽ? ያው ለእኔ ካንተ ምላሽ እየጠበቅሁ ነበር። መፀነሴን ስነግርህ የሆነ ምላሽ ትሰጠኛለ ብዬ ለረጅም ሰዓት ጠበቅሁ፣ ነገር ግን አንተ አልመለስክልኝም። ይህ ባስ ብሎ በጠዋት ጋዜጣ ላይ ምላሽህን ሰጠኝ። ቱርካን፣ በእውነት ልሻለሁ። ምን ልሻለሁ? እኔ ምንም አልጻፍኩልሽም። ምንም አይነት ሜሴጅ ላንቺ አልጻፍኩልሽም። አንተ አሁን ስልኬን ስልኬን አንተ እንዴት አድርገህ ስትጽፍልኛለ? ብቻህን አልነበርክም ማለት ነው። ለማንኛውም ምንም ሆነ ምንም፣ ጻፍክም አልጻፍክም፣ ከዚህ በኋላ ትርጉም የለውም። ከዚህ ጊዜ በኋላ ጭራሽ ጋዜጠኞችን ጠርተህ መግለጫ ሰጠህ፣ ከእኔ ጋር እንደተለያየህም ለጋዜጠኞች መግለጫ ሰጥህ አይደለም እንዴ? ብቸኛ ፍቅርህና ብቸኛ ልጅ ኪራዝና ሚኔ እንደሆኑ ተናገርክ። ይህንን ሜሴጅ ጻፍክልኝ፣ መለስክልኝ፣ አልመለስክልኝም፣ ትርጉም የለውም። ከጋዜጣ ላይ ምላሽህን አግኝቻለሁ። ይኸውልሽ እኔ ወደ ሆስፒታል እየሄድኩ ነበረ። ኪራዝ ታማ ነበረ፣ ጉንፋን ይዟን ነበር። የዛን ጊዜ ተናድጄ ነበር። ጋዜጠኞቹ ከፊት ለፊት ሆነው ሲጨቀጭቁኝ ነበር። ተናድጄ ነው የተናገርኩት። ከዚህ በተጨማሪ ይኸውልሽ እኔ እዛ የተናገርኩን ነገር ለልጄ ስል ነው፣ ለልጅ ብቻ ስል ነው የተናገርኩት። ቱርካን ልትረጅኝ ይገባል። በመጨረሻም ከተረጋጉ በኋላ ሶመርም ደስ እያለው ይናገራል። ቱርካን ሁሉንም ነገር እርሸዋ። ለእኔ እጅግ ልዩ የሆነ ዜና ነገርሽኝ። በመጨረሻ ሚኔና አንቺ በድጋሚ ልጅ ሊኖረን ነው። ይኸውልሽ አሁኑኑ ለዶክተር እንደውልለት፣ ያለሽበትን የጤና ሁኔታ ምንከታተል ምርመራ ያስፈልግሻል። እኔና አንቺ መጣላታችን ከዚህ በኋላ ትርጉም አይኖሩም። ለአንቺም ለልጅሽም እንዲሁም ደግሞ ለእኔ ሰላም ያስፈልገናል። እኔ ለልጅ አላንስም እኮ ብዬ ነግር ያለሁ ሶመር፣ ልጅና ራሴን መንከባከቢያ ከተኝ ክትትል እያደረግኩ ነው ያለሁት ብላ ተናግራ ልቴ ስትል እጇን ያዝ እያደረገ ቱርካን እባክሽ እኔን ናንቺ ማውራት አለብን። እንደዚህ መሆን የለብሽም። ከኔ ልትርቅ ይገባል። ሶመር አው መራቅ አለብህ ሶመር ለፈጣሪ ብለ እባክህን ብላ ተናግራ በመጨረሻም ጥላው ትሄዳለች። ብቻውኑም ሶመር ያወራል። ይሄ ጉዳይማ በዚህ መልኩ አይጠናቀቅም፣ በፍጹም አይሆንም ቱርካን በፍጹም እያለም ይሄዳል። ውድና የተከበራቸው ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የደውል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ልውላችሁ።